የታላቁ ሰው የልደት ቀን። አዎ አድናቂዎቹ የዘመን ክስተት ይሉታል። መለስ ብሪሊያንት ጭንቅላት ያለው የተማረ ብቁ የሀገር መሪ፣ ለማንም የማያጎበድድ ጀግና መሪ ነበር ይሉታል። እስከ ህይወቱ ፍጻሜ ድረስ ለኢትዮጵያ ይጠቅማል የሚለውን ነገር ከማድረግ ወደ ኋላ ያላለ የህዳሴው ግድብ ጀማሪ፣ በዓለም አቀፍ መድረክ ኢትዮጵያን ብቻ ሳይሆን አፍሪካን በመወከል የሚሟገት አንደበተረቱ እንዲሁም በአንባቢነቱ የሚታወቀው ጠቅላይ ሚኒስትር መለስ በህይወት ቢኖር ሰባኛ ዓመት የልደት በዓሉ ይከበር ነበር። አዎ በአቶ መለስ የፖለቲካ አቋም ላለስማማ እችላለሁ። በኢኮኖሚ ልማትና እድገት ግን እጅግ በጣም የመጠቀ እውቀትና ጥበብና ውጤት ያሳየ አሻራቸውን ሳያጠፉ የሚኖሩ ታላቅ ሥራ ሰርተው አልፈዋል። በእርሳቸው ዘመን በእያንዳንዱ ዓመት ሳይዛነፍ የኢኮኖሚ እድገት ተመዝግቧል። ዲፕሎማሳችን የክብር ማማ ላይ ያርሰውት ነው ያለፉት። የአንድ ሀገር መሪ የረገጠ የልማት መደላደል የኃይል ምንጭ ነው አቶ መለስ ዜናዊ፣ ያውም ታዳሽ ኃይል ከተሰራበት ድህነትን ድቅቅ አድርጎ የሚሰብር መሰረት ጥሎ ነው ያለፉት። ድሃን ሳይሆን ድህነትን ይጸየፉ ነበር። ድህነት ምን ያህል አዋራጅ እንደሆነ ከዓለም ባንክና የአይኤምኤፍ ጋር ሲደራደሩ አይተውታል። ድህነት የሀብታም ሀገሮችን ጫማ እንደሚያስልስ በትክክል የተረዱት ከድህነት እንድንወጣ ትክክል ነው ብለው ያመኑበትን ሰርተው ያለፉ መሪ ናቸው፣ ጠቅላይ ሚኒስትር መለስ ዜናዊ። አዎ፣ ዛሬ እኚህ ሰው ልደታቸው ነው። ልደታቸውን አስመልክቶ ታዲያ የእሳቸው እጅግ አድናቂና አክባሪ የሆነው አንድ ታዋቂ ሰው ስለ እሳቸው በዛሬ ዕለት ያለውን እስቲ እናሰማችሁ። መልካም ልደት አባዬ ይላል። አንተ በእኛ እጅግ በምንወድህና በምናከብር ሰዎች ልብ ውስጥ ሁሌም ትኖራለህ። ስንወድህና ስናደግህ ምክንያታችን ቢልየን ነው። አንተ በሺህ ዓመታት መካከል አንድ ጊዜ ብቅ ብለህ ብዙ ሰርተህ ጥቂት እጅግ ጥቂት አርፈህ ብዙዎቻችንን ወደ ረፍታችን እያስገባህን ማረፍ ጀምረን ድንገት ያጣንህ የመከበሪያችን፣ በሰለጠኑ ሀገሮች ፊት ኩራ ብለን ለመታየት ምክንያታችንና ሞገሳችን አንተ ነበርክ። ምን ያደርጋል፣ ዘላለማዊ የምትቀደመን አንተ ወደ ዘላለማዊ ረፍት ከሄድክ በኋላ እኛ የምንወድህና የምናደንቅ አክባሪዎች ያለ አባት መቅረታችን የገባን በትንሹም በትልቁም እየተጣላን በየአደባባዩ እየተገዳደልን እየተራረድን አንተ ብዙ ለፍተ ያቆምካትን አገር እንዳልነበረች አድርገን በታትነናት እንገኛለን። ምስቅልቅላችን ወጥቷል። እድሉን አግኝተ ተመለሰ ለአንድ ቀን ብትመጣ ፈጽሞ አታውቀንም። ተባልተን ተቧጭቀን ተፈራርተን ተስፋ ቆርጠን በፍርሃት ጓዳ ተደብቀን እየኖረን ነው። ታዲያ በልደት ቀን ይቅርታ በድጋሚ ላስጨንቀ አልፈልግም። እንዳው ሆድ ሲብሰኝ የውስጥ ለአንተ ለአባታችን ልተንፍስ ብዬ እንጂ ከእረፍት ልቀሰቅስ ፈልጌ አይደለም። የእውነት እንዲሁ ስላንተ ሳስብና ሀገሪቱ ያለችበትን ሁኔታ ሳይ በጣም ሆዲ ብሰኝና ቁጭ ብዬ ላወራ ልቤ ይፈልጋል። አባትነት፣ ምክር፣ እርጋታ፣ አስተዋይነት፣ ባለ ራእይነት በዚህ ጊዜ በጣም እጅግ በጣም ያስፈልገን ነበር። አባ ነፍስህ በሰላም ትረፍ። በድጋሚ መልካም ልደት ይሆንልህ። ተስሽ ነኝ ከካናዳ ቶሮንቶ። አዎ እኛም በመጨረሻ መለስ ዜናዊ ስለ ቴዲ አፍሮ ታሟል ተብሎ በተነገራቸው ወቅት ያሏትን እስቲ እናካፍላችሁ። አዎ ቴዲ አፍሮ ታሟል፣ እስር ቤት ውስጥን ጨለማ ውስጥ ነው ያለው ብለው ሲነግሯቸው አቶ መለስ ዜናዊ ምን እንዳሉ ታውቃላችሁ? አዎ እንዲህ አሉ። ከ17ቱ መርፌ አንዱን ይወጋ፣ ከጨለመበት ደግሞ ላምባዲናውን ያብራ። ማለቱን መቼም አልሰማንም አትሉ ነው። ለሁሉም መልካም ልደት።